ሰላም አለይኩም ወረሀመቱላሂ ወበረካቱ። እንደት ናቸው እህቶቼ። አንድ ዘመዴ ቤላ ሂጄ ተመልከቱ፣ ግቢና ያለው ሰው ቦታ መግዛት ማለት እንደት ነው። ተከየሉ ሲያምር ብዛቱ ራሱ ስፋቱ ዘሩ ተበዛ ይዝም እንዴ ይሄ ምንድን ነው ቡና ነው እንዴ

ያርነባቸው ሰዎች ሸንኮራ ሰጥተው ነው ከግቢያቸው ግቢ ያለው ሸንኮራ የማይቀር። ቤታችሁን ፈልጉ፣ ይሄ በሀይ ስኩል ውስጥ ለውስጥ ነው። ቤታችሁን ፈልጉ በሀይ ስኩል ውስጥ ለውስጥ ቤታቸውን ፈልጉ። ውድ እህቶች እዩት። ቤቱን አነስ አድርጎ ግቢ ቢሰፋ ማድረግ ይሻላል። እንዲ ቤት ቢሰፋ ሽ

ዘመድ ጥየቃ፣ አራስ ጥየቃ ሄዲ፣ የብሎኬት ግቢ ቤታችን ፈልጉ። ይሄ ሸንኮራ አሁን ገበያ ስንት ነች? ስልሳ ብር ይላሉ። ይሄ ባላ ጂ ፕላስ ዋን ነው። ጂ ፕላስ ዋን የሚባለው የሀብታሞች ቤት ነው። ያችሁን ምን እንደሚያክል ግቢው ሰፊ የሆነ ሰው አይደለም ሸንኮራ ሽንኩርቱን አይታችኋል። ነጭ ሽንኩርቱን እንዴት እንደስ እንደሚል ቤት ከሚሰፋ ግቢ ይስፋ ከሚሉት ጋር ከሚሉት ሰዎች ነኝ ያለ እኔም ሶስት ክፍል ቤት ካለ ሌላውን ግቢ ከኋላም ከፊትም በቃ ሰፋ ያለ አትክልት ብትተኪ የሆነ በቃላ ቡና ብታፈይ ምናምን ጨፌውም አላህ ይወፍቀን። እንግዲህ አልሐምዱሊላህ ይሄንንም ያላገኛል በሚለው ማለት ነው። እና ውድ እህቶቼ ቤተሰብ ይቀመተናል ሶ እና ያው አላህ ለሁለት ያርግሽ በሰላም ለጂ ምናምን ላላችሁ እህቶቼ በጣም አመሰግናለሁ። አላህ ይክብርልኝ። አሚን አሚን ብያለሁ። ለሁላችሁም ለሁላችንም አላህ ጥሩ ነገር ይሻልን እ ያልወለዳችሁም መጣችሁ የምትወልዱበትን እንቅዋ አላህ ይስጣችሁ። ያረግ ጌታዬ ተይ፣ አላረጋችሁልኝ እህቶቼ በጣም አመሰግናለሁ። አሚን አሚን ብያለሁ። እና አንድ ሶስት እህቶቼ ቅቤው ስንት ነው ስንት ነው የገዛሽው የሚል ነገር አይቻለው። ቅቤው የተገዛው ቅቤው የተገዛው ዘጠኝ መቶ ብር ነው ኪሎ ዘጠኝ መቶ ብር ነው። እኔ በገዛሁበት በሳም ማለት ነው። ያው ሶስት ሳምንት ያልፈዋል። ከተገዛ ተለውሶ ከተቀመጠ ራሱ አስራ አምስት ቀኑ አንድ ሳምንት ደግሞ የቅመም ማቴሪያል ስላልተሟላልኝ ፍሪጅ አኖረዋለሁ። ሶ የምልላች ፈልጌ ነው ከሶስት ሳምንት በፊት ነው የተገዛው ለማለት ነው። በአጠቃላይ የተገዛው ከሶስት ሳምንት በፊት ነው ዘጠኝ መቶ ብር ነው። አሁን ይጨምር ይቀንስ ምንም አክባሩ የለኝም ማለት ነው። ደግሞ የተገዛው ከጊምባ ነው፣ ከዚህ ከወግዴ አይደለም። ከጊምባ ቱላው ሊያ ነው ወደ ደሴ ስንል ቁርስ የምንበላበት ማለት ነው። እና ከዛ ነው የተገዛው እዚህ ሀገራችን ላይ ወግዴ ላይ የምንድን ነው የምግብ ቅቤ አጠራቅሞ የሚሸጥ ሰው ይኑር አይኑር አላወኩም አላቅም። ገበያ መዳመችም የለም። በኪሎ የሚሸጥ ቅቤ ያለው የራስ ቅቤ ነው። የራስ ቅቤ ተራ ስንል የራስ ቅቤ ነው። እንጃ ለው እንደዚህ ለምግብ ቅቤ ተብሎ ኪሎ ተዘጋጅቶ ምናምን እኔ አላየሁም፣ አልሰማሁም። ሊኖርምም ላይኖርም ይችላል። የዞሮ ጓደኛ ስላስመጣ ያስመጣችልኝ ሊቀይምባ ማለት ነው። እና ከዛ የምንምጣ እዚህም ያለን እናት የተባለ በሙሉ የአረብ ጌታዬ አላህ በተፈጥሯዊ መንገድ የምንወልድ ያድርገን። በተለይ ከዛ የምንመጣ ስራው ምኑም ስለጎዳን ያን ያክል የማማጥ አቅም የለንም። በስራ ጉዳት ማለት ነው። ምሳሌ ፎቅ የምንሰራ አሰንሰር ከሌለ በቀን ስንቴ ነው የምንወጣ የምንወርድ? ያ ወገባችንን ምናምን እንትን ስለሚለን የማማ ጥንትኑ ያን ያክል አይደለም። ግን አላህ ቅዋውን ይስጠን። አረብ ሀገር ስለሄዱ ስለደከሙ እዚህም ሀገር ሆነው ብዙ ልፋት ስለሌለባቸው አይደለም። እንዲሁ መጭም ሰውነን እናናወራለን እንጂ ማለት ነው። እና አላህ በተፈጥሯዊ መንገድ ይገላግለን ምጡም ምኑም ሳይከብድብን ማለት ነው። ላረገዝን በሙሉ ምታችሁም ለምታረግዙ ማለት ነው። እና ለሰጣችሁኝ አስተያየት ላረጋቸው ል አሚን ብያለሁ በጣም አመሰግናለሁ ውድ እህቶቼ ስለምታበረታቱኝ አይዞች በርጭ ጠንክሪ ወደፊት ስለምትሉኝ በጣም አመሰግናለሁ ቪዲዮን ደግሞ ላይክ አድርጉት ሼር አድርጉት እሺ ውድ እህቶቼ በጣም አመሰግናለሁኝ እና ለድምፂ ድምፂ እንደዚህ ጉርንን ማለት ደግሞ ይቅርታ ያው ጉንፋን ነው ጉንፋን አይደለም ሁለት ሰው እንዲሁም ምን የሆን ነገር ከሸተተኝ ቶሎ ነው ጉንፋን የሚይዘኝ፣ ጥቅጥቅ ነው የሚያደርገኝ እና ለዛ ነው ድምፅ እንደዚህ ሆኖ በጣም ይቅርታ፣ ወደ እህቶች ይህን ይመስላል። ደግሞ እስኪ የቀረውን ጥራጥሬ ላሳያችሁ እና እንደምታዩት ይሄ ነበር የቀረው። ይሄ ቁርሽትና ስንዴ ነው በነገራችን ላይ ርሽትና ስንዴን የሚፈተግ አይመስለኝም ነበር። ይፈተጋል አሉ ሰዎች አሉና ያስፈተኩት። በነገራችን ላይ ይሄደኛው ደግሞ ገብስ ነው። ገብስ ሲፈተግ እንደዚህ ብቻ ነው እንዴ! ግን ግን አሁንም እሾህ አለው ብዬ ነው የማስበው። እንግዲህ እንዴት እንደሆነ አላውቅም። ይሄ ቁርሽትና ስንዴ፣ ይሄ ደግሞ ገብስ። የገብሱ ግማሹ ለሾርባ ነው። አንድ ወር ሙሉ አጥሚት መጠጣት ትንሽ ስለሚከብድ፣ ምሳሌ እንደ ትናንትና ሾርባ ጠጥተን ከሆነ እንደ ዛሬ አጥሚት እንዲሆን ድንቀያየረው ብለን ነው እንጂ አንድ ወር ሙሉ አጥሚት መጠጣት ትንሽ ይከብዳል፣ ማለት ይሰለቻል መሰለኝ። ገን አሳስበው ማለት ነው። እና ውዶች የዛሬው ቪዲዮ ይህንን ይመስላል። ላይክ ሸር፣ ሰብስክራይብ ያርጋችሁኝ፣ አበረታቱኝ ለምታበረታቱኝም ጥሩ ጥሩ ነገር ለምኮምቱልኝ እህቶቼ በጣም አመሰግናለሁ። አላህ ይስጥልኝ፣ አላህ ያክብርልኝ። በሌላ ቪዲዮ እስከምንገናኝ ወሰላም አሊኩም ወራህመቱላሂ ወበረካቱ።